ከተፈጠሩ ችግሮች ተነስቶ የዚህ ጥልቅ ተሃድሶ ጉዳይ እጅግ በጣም አሳሳቢ እና አስፈላጊ እንደሆነ የሚታመን ጉዳይ ነው። ይህንን መነሻ ያደረገ ድርጅታችን የጥልቅ ተሃድሶ ንቅናቄ ላይ ነው ያለው ማለት ነው። ያንኑ ነው እያደረግን ያለ ነው። በዋናነት ከአመራሩ ምን ይጠበቃል ከዚህ ጥልቅ ተሃድሶ የሚለው ነው የሚወሰደው ብዬ ነው የማስበው። ችግሮቹም በዝርዝር ጎልተው የተገመገሙ ከመሆናቸው ጋር ተያይዞ እነዚያ ተለይተው የወጡ ችግሮችም በግልጽ ባለቤት ያገኙበትና ከዚህ በኋላ በህዝቡም በክልሉም ለውጥ ለማምጣት በሚያስችል መልኩ በጸጸት በመቆርቆር ስሜት የተደረገ ግምገማ መሆኑን ነው መረዳት የቻልኩት ከዚህ ከጥልቅ ተሃድሶ ጋር ተያይዞ ማለት ነው። እንደ ብአዴን የተደረገው በጥልቀት የመታደስ እንቅስቃሴ ጠንከር ያለና በእውነትም ከልብ በመነጨ ሰው ራሱን ለማየት ራሱን ለማደስ በአዲስ አስተሳሰብ በተለይም ደግሞ ከአሁን በፊት ድርጅቱ ወደ ነበረበት ትክክለኛ መስመር የመመለስ እውነተኛ የሆነ ከልብ የመነጨ በጥልቀት የመታደስ እንቅስቃሴ ነው ሲደረግ የሰነበተው። የዚህ በጥልቅ ተሃድሶ አመራሩ አጠቃላይ የአካል ግምገማ አድርጓል። አጠቃላይ የ15 ዓመት ጠንካራና ደካማ ጎኖች ተገምግመዋል። በነዚህ 15 ዓመት ያሉ ጥንካሬዎች እንደተጠበቁ ሆነው ደካማ ጎኖች ላይ ማዕከል ያደረገ የተሻለ ወደፊት የተሻለ ውጤት ሊያመጣ የሚችል በጥልቅ የመታደስ እና ደካማ ጎኖችን የማረም ስራ እየተሰራ ነው ያለው። በተለይ በህብረተሰቡ ዘንድ የሚነሱ የመልካም አስተዳደር ችግሮችን በበቂ ሁኔታ የህዝቡ ገንተኝነት ተሰምቶ ለመፍታት እንዲያስችል በባለፉ የነበሩ ለውጦቻችን እንዳለው ነው። እነዚህም ለውጦች ደግሞ የመጡት ህዝብና መንግስት በጋራ በመስራት እንደሆነ ይታወቃል። እነዚህ ለውጦች ቀጣይነትን ለማስጠበቅና ህብረተሰቡ ደግሞ በዚህ እድገት በዚህ ለውጥ እያነሳቸው ያሉ የመልካም አስተዳደር ችግሮችን በበቂ ሁኔታ ፈቶ የተሻለ ነገር ለማምጣት በሚያስችል መልኩ የተገባ ተሃድሶ ነው። ትልቅ የተሰሩ ስራዎችን ቢኖሩ በተለይ ከመልካም አስተዳደር ጋር ተያይዘው ባሉ ችግሮች ህዝቡ ላይ እርካታ አልፈጠርንም የሚል በጣም የመጸጸት ስሜት በአመራሩ ላይ ታይቷል። ይሄ ደግሞ አመራሩን ወደፊት ለሚሰራቸው ስራዎች የበለጠ የሚያስፈነጥረው የበለጠ ውጤት የሚያስመዘግብበት የበለጠ ግቦችን የሚያሳካበትና ህዝቡ ላይ እርካታ የሚፈጥርበት ቁርጠኝነት እንዲይዝ አድርጎታል። ታድሰን ችግሮችን አይተን መፍታት መቻል አለብን፣ ብለን ቃል የገባነውን ነገር ወደ መሬት ማውረድ መቻል አለብን። በገባነው ቃል መሰረት ደግሞ ሰርተን የህዝቡን እርካታ ማረጋገጥ መቻል አለብንና ለስም የታሰበ ተሃድሶ ሳይሆን አሁን ቃል እየገባን ያለ ነው፣ የህዝቡን ተጠቃሚነት በተገኙ መንገድ ማረጋገጥ መቻል አለብን በሚል መልጸጸት እስከሆነ ድረስ ከአመራሩ የሚጠበቀው ይህንን የገባውን ተሃድሶ የገባውን ቃል ወደ ተግባር ወደ መሬት አውርዶ በእርግጠኝነት አይነት መፈጸም መቻል አለብኝ የሚል አስተሳሰብ መያዝ ነው የሚጠበቅበት። የሰላሳ ስድስተኛውን የድርጅታችን በዓል ለማክበር አሁን ያነሳናቸውን ችግሮች ዳግም ላለ መፈጸም በእኛ በአመራሩ ላይ የታዩ ጉድለቶች ዳግም እንዳይፈጠሩ ቃል የሚገባበትና ከነዚህ ችግሮች ነጥሮ የሚወጣበት በዓል መሆን ይገባዋል ብዬ ነው ማስበው። የዘንድሮ የሰላሳ ስድስተኛ አመት የባዴን በዓል ከሌላው ጊዜ ለየት የሚያደርገው ያው በየጊዜው በየአመቱ የባዴንን በዓል እናከብራለን፣ ነገር ግን አሁን በተሃድሶ መስመር ውስጥ ሆነ በጥልቀት እንታደስ እያለን ባለንበት ወቅት ላይ መከበሩ ራሱን የቻለ ለየት የሚያደርገው በዓል ነው ብዬ ነው የማስበው። ይሄ የምስረታ በዓል ከጥልቅ የተሃድሶ ንቅናቄ አንዱ አካል ነው የሚሆነው ማለት ነው ብዬ ነው ማስበው። ከዚህ ጋር ተያይዘው በንቅናቄዎቻችን በተሃድሶ ከህብረተሰቡ ጋር እንገናኛለን፣ ከመላው አባላት ጋር እንገናኛለን። ተመሳሳይ ቅድም እንፈታቸዋለን ያልናቸው የመልካም አስተዳደር የልማት ጥያቄዎችንም በንቅናቄው ከበዓሉ ጋር አስተሳስረን መፈጸም ይኖርብናል የሚል ነገር ነው ያለን። በዓሉንም በዚያ መንፈስ ነው የምናከብረው፣ ከጥልቅ ተሃድሶ ጋር አያይዘን የምናከብረው በየደረጃው ከህዝብም ከአባሉ ከሌላው አጠቃላይ ከደጋፊያችንም ጋር መተማመን እየፈጠርን የምንሄድበት ሁኔታ ነው የሚፈጠረው። ስለዚህ በጥልቀት የመታደሳችን ማሳያ አድርገን እንወስደዋለን፣ ይህን በዓሉን ስናከብር ማለት ነው። ስለዚህ በዛ ሂደት ውስጥ የምንሄድበት ነው የሚሆነው።